ገብረ መንፈስ ቅዱስ ዘግንቦት በአብ በወልድ መንፈስ ቅዱስ ስም አምነን በግንቦት የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። ጸሎትን በፈጸመ ጊዜ መላእክት እንደ ልማዳቸው መጡ። ምን ትሻለህ ብለው ጠየቁት። ከኔ አስቀድመው የነበሩት ቅዱሳን ነቢያት፣ በአደባባይ የተጣሉት ሐዋርያትና ሰማዕታት፣ በገዳምና በዋሻ ያሉ ጻድቃን እንዳዩት እግዚአብሔርን አየው ዘንድ እወዳለሁ አላቸው። መላእክትም ሰምተው ወደ ሰማይ አረቡ። የነገራቸውን ሁሉ ለጌታችን ነገሩት። ያን ጊዜ ሰማይ ተከፈተ፣ የእሳት ድንኳን ተገለጠ። አርባይቱን ሳይሸከሙት ነበር ዙፋኑን አይነኩትም። ሃያ አራቱ ካህናተ ሰማይ ማየጠን ሲዘው ከፊቱ ሲቆሙ ሊቃነ መላእክት በየወገናቸው ዙሪያውን ይቆሙ ነበር። ጌታችን ከዙፋኑ ተቀምጦ በአብ ቀኝ ሆኖ በሶስትነት አካሉ አዩት። የአብ፣ የወልድ፣ የመንፈስ ቅዱስን አንድ ባህሪ ሶስት አካል አየ። መላእክት ሊቃነ መላእክት በየስርዓታቸው ጽናጽኙ ነገድ በየወገናቸው እልፍ ኃይላፋት በየነገዳቸው ሁሉም በአንድ ቃል አሸናፊ እግዚአብሔር ቅዱስ ቅዱስ ተብለ ትመሰገናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ በሶስትነት እንዲህ ያመሰግናሉ። ከአንደበታቸውም ምስጋና አይቋረጥም። አቡነ ገብረ መንፈስ ቅዱስም ባየ ጊዜ ፈጽሞ ፈራ። ጌታችንም እኔን ባየ ጊዜ አትፍራ፣ ጽና አለው። አቡቀለምሲስ እንዳየኝ እኔን ታይ ዘንድ ጽኑ ልብን ሰጥቼሃለሁና፣ ምን ትሻለህ? ምንስ ትጠይቀኛለህ? በለመንከኝ ጊዜ ተያይዘን ወደ አንተ መጣሁ። የተመረጠና ንጹህ አድርጌ የመረጥኩ ወዳጅ ገብረ መንፈስ ቅዱስ ወይ ምን ላደርግልህ አለው። ሰባ ስምንት ዓመት በጫካ ኖርክ፣ ሳትጠራጠርም በረሃዎችን ዞርክ። ከነምሮችና ከአንበሶች ጋር መኖርን አልፈራህም፣ ጨክነህ እስከ ሞት ድረስ ታገዝክ። አሁንም በእውነት የለመንከኝን ሰጠሃለሁ። ምን ላደርግልህ ትወዳለህ አለው። አሁነ ገብረ መንፈስ ቅዱስም ይህን ታላቅ ምስጢር ከጌታው ዘንድ ሰምቶ ደስ አለው። ጌታዬ አምላኬ እንደ እኔ ላሉ ለሌሎች ያላደረክላቸውን ይህን ልታደርግልኝ አይገባኝም አለ። አሁንም የምሕረት አስራት ስጠኝ ከገቦታ ሰዎች ማርልኝ እነርሱ ኃጣን ናቸውና ኃጣንን ለንስሐ ልትጠራ እንጂ ጻድቃንን ልትጠራ አልመጣምና፣ አቤቱ እንደ ክረምት ውሃ አንባቸውን እያፈሰሱ ጥርሳቸውንም እያፏጩ በእደይን የሚኖሩትን አስባቸው ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ማራቸው ይቅርበላቸው እያለ ጸለየ። ጌታችንም አቡነ ገብረ መንፈስ ቅዱስ እንዲህ አለው፣ ወዳጄ ሆይ በፊቴ ድካምን ያበዙ ለሌሎች ቅዱሳን ያላደረግኩትን ድንቅ ነገር ለመንከኝ። አባ ለትጹንም ክፋቱ ብዙ ስለሚሆን ስለ አንድ ኃጥእ እንዲህ ለመነኝ። ወደ እሳት ከገባ በኋላ በብዙ ልመና መላልሶ ለመነኝ። የዚያን ኃጥእ ነፍስ አውጥቼ በነፋስበት ተንኳት። ሙታን በሚነሱበት ጊዜ ከኃጥአን ከጻድቃንም ቦታ ቢሆን ፍለጋዋ አይገኝም። ለአንተ ግን እንደዚህ አይደለም፣ እንደ ቸርነቴ ይቅር እልሃለሁ እንጂ የለመንከኝን ሁሉ አደርግልህ ዘንድ ቃል ኪዳኔን ሰጥቻለሁና። አቡነ ገብረ መንፈስ ቅዱስም በሰማ ጊዜ ደስ ብሎት በፊቱ ሰገደ። ሰማያን ሁሉ ደስ ብሏቸው ቅድመ ዓለም ለነበረ ለፈጣሪያችን ምስጋና ይገባዋል አሉ። አቡነ ገብረ መንፈስ ቅዱስም አቤቱ ጌታዬ ሆይ የቸርነት ሥርዓት ምን ያህል ነው አለው። ጌታም ዋጋህ በዕድሜ መጠን ሺህ ሺህ ይሁንልህ አለው። በእያንዳንዲቱ ማለት ነው። አቡነ ገብረ መንፈስ ቅዱስ ከተወለደ ጀምሮ ቃል ኪዳን እስከተቀበለበት ድረስ ዕድሜው 300 ዓመት ነበር። ጌታችንም የመላእክትን አለቆች እንዲህ አላቸው። ስለ ወዳጄ ስለ አቡነ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሄዱና የሀጣንን ነፍስ አውጥቁ ከስራታቸውን ፍቷቸው አላቸው። ሰባቱ ሊቃነ መላእክት የሀጣን መኖሪያ ወደሚሆን ወደ ገሃነም እሳት ወረዱ። በዚያች ሰዓትም ሀጣንን ለማሰቃየት ስልጣን ያለው የገሃነም አለቃ አብድል ማኮስ መጣ። የገቦታ ምድር ሰዎችንም አወጣቸው። ከደይን ያወጣቸው የነዚያ ሰዎች ቁጥርም ሶስት እልፍ ነበር። የመላእክት አለቆች የሚሆኑ ሚካኤልና ገብርኤል በየወገናቸው ሩፋኤልና ኦራኤል በየነገዳቸው ሳቁኤልና ራጉኤል በየክብራቸው ፋኑኤልም በፊታቸው እልልታ እያደረጉ እነዚያ ነፍሳት አወጧቸው። ሌሎችን መላእክት ከእግዚአብሔር ዙፋን እስኪደርሱ እልል አሉ። በሰማይ ለእግዚአብሔር ምስጋና ተገባው በምድርም እርቅ ሆናሉ አሉ። ዳግመኛም አቡነ ገብረ መንፈስ ቅዱስን እንግዲህስ ወዲህ አገልጋዮች የሚጎበኟቸው እንዳንተ ካሉት በቀር መንኩሳትና ካይናት በዚህ ዓለም የሚኖሩ ሰዎች አያዩህም አለው። መላእክት እንደማይታዩ ከወደድከው በቀር አንተም አትታይም። እርገትህ በነፋስ ሰረገላ ላይ ይሁን፣ ሩጫህም ያለ ድምፅ ይሁን። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መድረስ እስከምትችልበት ድረስ ብረር ወዳጄ ገብረ መንፈስ ቅዱስ ሆይ በወደድክ ጊዜ የየኝ አባቴንና መንፈስ ቅዱስንም እንደዚህ በሶስትነት ታያለህ አለው። ወዳጄ ባሪያ ተላላኪ ሆይ እንግዲህ ወዲህ ወደ ኢትዮጵያ ምድር ሄድ በጸሎትህና በልመና ከሲኦል የምታወጣቸው ነፍሳት አሉና አቡነ ገብረ መንፈስ ቅዱስም የጌታውን ነገር ሰምቶ ፊቱ በራ ህሊናው ደስ አላት ጌታዬ ፈጣሪ ሆይ ወደዚያች ሀገር ማን ይወስደኛል አለው መንገዷን በምን አውቃለሁ በልጅነቴ ሀገሩ ሩቅ ነው ሲሉ ሰምቻለሁ እግዚአብሔርም እኔ በስልጣኔ አደርሰሃለሁ አገልጋዮችም ካንተ አይርቁም በእነርሱ ዘንድ የከበርክ ነህና እኔንም በወደድከኝ ቦታ ታገኘኛለህ እንደ ለመንከኝ አደርግልሃለሁ አለው ጌታችንም ለአገልጋዩ ህን ቃል ኪዳን ከሰጠው በኋላ ከእርሱ ተሰወረው ሰራዊተ መላእክት ከዳዊት ጋር እያመሰገኑ ምርኮን ማርከ ወደ ሰማይ ወጣ፣ ጸጋህንም ለሰው ልጆች ሰጠህ እያሉ አመሰገኑ። ከሲኦል የወጡ ነፍሳትም በክብርና በምስጋና ደስታ ወዳለበት ወደ ገነት ገቡ። ድንቅ ነገርም ባዩ ጊዜ በሰማይ ደስታ ሆነ። ዓለም ከተፈጠረ ጀምሮ ክርስቶስ እስከሚመጣበት ድረስ እንደዚህ ያለ ነገር አልተሰማም። ወደዚህ ዓለም በሚመጣበት ጊዜ ግን አስቀድሞ ስሙ ገብርኤል የሚባል መልአክን ላከ የእግዚአብሔር ልጅ መንገድ ይጠርግ ዘንድ ገሊላ ወደሚባል ሀገር ከእመቤታችን ዘንድ ላከው። ወደ እርሷ ገብቶ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች ይልቅ አንቺ ቡሩክ ነሽ፣ እንሆ ልጅን ትወልጃለሽ አላት። እመቤታችንም ወንድ ሳላውቅ ይህ ነገር እንዴት ይሆናል አለች። መልአኩ መንፈስ ቅዱስ ያድርብሻል ባላት ጊዜ መንፈስ ቅዱስ በእውነት ጎበኛት፣ ነገር ግን ከእርሷ ሰው አልሆንም። ዳግመኛም የልዑል ኃይል ይጋርድሻል ባላት ጊዜ በእውነት አብ በመለኮቱ ጋር ረዳት የልጁ እናት ለመሆን ያጸናት ዘንድ ነገር ግን ከርሷ ሰው አልሆንም ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ያን ጊዜ ማርያም መላኩን እነሆ የእግዚአብሔር ባሪያ አለው፣ እንደ ቃል ይሁንልኝ አለችው። ያን ጊዜ ጸነሰችው፣ አስቀድሞ እንደ ነገራት የእግዚአብሔር ልጅ ወለደችው። አንዱ ለማንጻት፣ አንዱ ለማጽናት፣ አንዱ ከእርሷ ለመወለድ ወደ አርያም ለማድረግ እንችል ዘንድ ሶስት የብርሃን አምዶችን ማይረግ አደረገች። አቡነ ገብረ መንፈስ ቅዱስ በሦስትነት አካል እንዳየ ለመቤታችንም በሦስትነት አካል በነገራት ጊዜ ሕሊናዋን ወደ ጽርሐ አርያም አወጣች። ከባሕርይ አባቱ ጋር ወልድ ካለበት ዘንድ እርሱም ከሰማይ ወርዶ በማሕፀኗ ተዋህደ። ዳግመኛም ድንግል እንደ ቃል ይሁንልኝ አለችው። ያን ጊዜ ቃል ከእርሷ ሰው ሆነ። ዚሄር በድንግል ማሕፀን አደረ። ደም ግባቷን ፈጽሞ በወደደ ጊዜ በጽርሐ አርያም ማደሪያው ተሆነው ዘንድ ወደ ሰማይ አላወጣትም፤ እርሱ ወርዶ በዮሴፍ ቤት አደረ እንጂ። በዚያ ተጸንሰው ዘንድ በኪሩቤል ሠረገላ አላኖራትም፤ ስሟ ናዝሬት በምትባል በገሊላ ሳለች በማሕፀኗ አደረ እንጂ። ዳግመኛም በቤተልሔም በበረት ውስጠኛ አህያና ላም በትንፋሻቸው አሟሟቁት። በጉልበት ታቀፈ። በሶሎሜ እጅ ተዳሰሰ። ከእናቱ ከድንግል ጡት ወተትን አፈለቀ። ጡትን ለመጥባት አፉን ከፈተ። ታምራትን እያደረገ ድውያንን እየፈወሰ አደገ። በመሬት በመዳ በመታቀፍ እንደ ሰው ሆነ። በአደገ ጊዜ የኦሪትን ሕግ ፈጸመው። መንገድ በመሄድ ደከመ። የወይን አቅራቢያ በምትሆን ስምዋ ሲካር በምትባል በሰማሪያ ጉድጓድ ተቀመጠ። ውሃ ተጠምቶ ይጠጣ ዘንድ ከሳምራዊት ለመነ። በዚህ ዓለም ተገልጾ ተመላለሰ። በሠላሳ ዘመኑ በዮርዳኖስ ተጠመቀ። አብ የምወደው ልጅ ይህ ነውና ሰሞት እያለ መሰከረለት። ዳግመኛም ተአምራትን አደረገ። ውሃውን ወይን አደረገ። በልብሱ ጫፍ ደምን አደረቀ። በጥቂት እንጀራ ብዙ ሰውን አጠገበ። ከኃጢአት በቀር የሰው ሥርዓት አልቀረውም። በአይሁድ ሕግ በጋ ፋሲካውን በላ። ወደ በዓለ መጸለት ወጣ በጾም ተራበ። የሚፈታተነው ሰይጣን መጣ። በጽኑ ልብ እነዚህ ድንጋዮች ህብስት እንዲሆኑ ዘንድ እዘዝ አለው። ጌታ ኢየሱስም ሰው የሚኖር በእንጀራ ብቻ አይደለም ከእግዚአብሔር ቃል በሚገኘውም ነው እንጂ አለው። በውስጡ ፍሬ ያገኛለሁ ብሎ ወደ ጸበለስ ሄደ። በረገማትም ጊዜ ደረቀች። ዳግመኛም ላስነሳው ለአልዓዛር አለቀሰ ነው። የሰውነትን ሥራ ፈጽሞ አሳየ። ተርቧል፣ ተጠምቷል፣ ደክሟል። በምሴተ ሐሙስም በምግብ ጊዜ የደቀ መዛሙርቱን እግር በማጠብ ትህትናን ይገልጽ ዘንድ ተነሳ ጥምቀትን አድርጎ ካጠባቸው በኋላ በማበሻ ጠረገላቸው። በከበሩ እጆቹ የተረከዛቸውን ዕድፍ አነጻ። በጋ ፋሲካውን ከበሉ በኋላ ቃል ብቻውን ገንዘብ ያደርገውን ይኸውም፣ የመወለድ ዘር ነው በሰው እርሾ ያልተለወሰ ስጋውን በህብስ ሰጣቸው። ስለ መከራው አዘነ፣ ነፍሴ እስከ ሞት ደርሳ አዘነች። በዚያች ሌሊት ጌታን ይዘው ወደ ሊቃነ ካህናት ወደ ምኵራብ ሽማምንትና ወደ ረበናት ወሰዱት። እንደ ሌባ በሾተልና በጎመድ ልትይዙኝ መጣችሁን? አላቸው። ጌታችንም የያዙት ሰዎችም ይዘብቱበት፣ ይመቱት፣ ፊቱን ይጸፉት ነበር። የመታ ማን ነው? ተናገር እያሉ ይጠይቁት ነበር። ሌላም ብዙ ስድብ ይሰድቡት ነበር። አይሁድ ይዘው እንደ ሌባ አሰሩት። በአደባባይ ፊቱ ተጸፋ፣ ራሱን በሐሰት በትር ተመታ፣ በሹሙ አለንጋ ተገረፈ፣ የሾህ ዘውድ ደፉበት። ሰጲራ የሚባል ጭፍራ ይዘው መስቀሉን ተሸክሞ ቀራኒዮ ወደሚባል ቦታ ወሰዱት። እጆቹና እግሮቹን በችንካር ተወጋ። ደግሞ በምድር እስከሚፈስ ድረስ በመስቀል ግንድ ታሰረ። በትሁት ቃል አምላኬ አምላኬ ተመልከተኝ፣ ለምን ተውከኝ አለ። መልአከ ሞት በሰማ ጊዜ ቁራኝነት ያስለመደበት ሰው መሰለው ጌታን በጅራፍ ቆስሎ በችንካር ተጨንቆ ባየው ጊዜ ሌሎች ነፍሳት አስመሰለው። ነፍሱን ይውጥ ዘንድ አፉን ከፈተ። የእሳት ፍላጻ ወጥቶ መዋጥ ከለመደው ጉሮ ገባ። ከዚህ በኋላ መልአከ ሞት ጮሆ ሥጋን የለበሰ ይህ ማን ነው አለ ነው። ድል አድራጊው አሸነፈ። አዳኙ ተያዘ፣ አጥማጁ በወጥመድ ተያዘ። የጻድቃንና የነቢያትን ነፍስ የሚመልስ እርሱ ነውና ከወይኑ ቦታ ይጨምራት ዘንድ በዘጠኝ ሰዓት ነፍሱን ከሥጋው ለየ። በመለኮቱ ኃይል በዳቢሎስ ላይ መከራ ጸናበት። ጥንቱንም መግባቱ በሰርክ እንደነበር በሲኦል ያሉትን ነፍሳት አውጥቶ በ11 ሰዓት ወደ ገነት አገባቸው። መድኃኒታችን የማረከው ምርኮ ምንድን ነው? የቀደሙ አባቶችን ከሲኦል የወጡ የነቢያትን ነፍስ ነው እንጂ ጌታችን ያደረገው የጸላይ ዳብሎስን ኃይል ያጠፋ ዘንድ ነው። በመለኮቱ ጦር ነደፈው። ለነቢያት ለቀደሙ አባቶች በተራራና በገዳም ለሚኖሩ ለሌሎችን ቅዱሳን ያላደረከውን ለአቡነ ገብረ መንፈስ ቅዱስ ያደረክለትን ሥራ ማወቅ የቻለኝ ዘንድ አቤቱ እውቀትንና ልቦናን ስጠኝ። ያደረክለትን እንደ ሰው አይደለም፣ አንተ እንደምታደርግ ያደርግ ዘንድ ሥልጣን ሰጠኸው እንጂ። ሥራህ ድንቅ ነው። አንተ በሁሉ ምሉ ነህ። ምስጋናህም በአራቱ ማዕዘን የመላ ነው። የገሃነመ እሳትን የገደል እሳትን የእሳት በትርን ሁሉ ለሀጣን ሥቃይ ይሆን ዘንድ አዘጋጀ። በአንተ ዘንድ ሁሉ እንደ ብልጭልጭታ ነው። በሰማይና በምድር ያለው እምቢ አይልህም። ወንጌላዊ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል እንዳለ በእውነት ሁሉ ይቻልሃል፣ የሚሳነህ የለም። ምርኮን ማድረግ የሰውነት ግርማ የመለኮት ብልጭታ ሲሆን አቡነ ገብረ መንፈስ ቅዱስ በአየር ይበር ዘንድ ባሕረ እሳትን ይሻገር ዘንድ ከውስጧም ብዙ ነፍሳትን ይማረክ ዘንድ እንደምን ቻለ? ጽኑ በሚሆን በነፋስና በእሳት ባሕሪ አይደለም በአዳም ባህር ይሳለ ነው እንጂ እንደ አዳም ነው፣ እንጂ ሌላ አልተቀላቀለበትም። አዳም ግን መድኃኒታችን እስኪመጣ ድረስ ከሲኦል ይወጣ ዘንድ አልቻለም። አቡነ ገብረ መንፈስ ቅዱስ ወይ፣ ከእግዚአብሔር ዘንድ የተሰጠህ ክብርህ፣ ጸጋህና ልዕልና ምን ያህላል? ገልህን እናገር ዘንድ ባሰብኩ ጊዜ ሕሊናዬ የከረመ ወይንም ደስ ብሎት እንደጠጣ ይለመልማል፣ ይወጣል፣ ይወርዳል። ለመቼ ለምንጊዜ ነገሩን እፈጽማለሁ ይላል። ስራው የማይቆጠር ብዙ ነውና። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይሁን አሜን።